ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዘሰፈርክሙ ይሰፍሩ ለክሙ፣ በምትሰጡት ልክ ይሰጣችኋል። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን፣ ሰላም ለእናንተ ይሁን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በባሕር ዳር አገረ ስብከት የደብረ ፀሐይ ቅድስት ልደታ ለማርያም ቤተ ክርስቲያን አስተዳዳሪ ነኝ። ይህችን የምታዩዋትን ውብና ድንቅ እንዲሁም ለሀገር ኩራት የሆነች ሕንጻ ቤተ ክርስቲያን ለማጠናቀቅ የገቢ ማሰባሰብ ስራ ስለጀመርን የተከፈተው የማኅበራዊ መገናኛ በመሳተፍ በረከት እንዲያገኙ መንፈሳዊ ጥሪዬን አስተላልፋለሁ። ወስብሐት ለእግዚአብሔር። ማርያም ማርያም ብዬ ስምሽን ልድገመው፣ አይደክመኝም እኔ ብደጋግመው አሁንም ጠራሁሽ፣ አላስ ደብለኝ። አውቀዋለሁ ስምሽን እናቴ ስትወልደኝ፣ አውቀዋለሁ ስምሽን እናቴ። የደብረ ፀሐይ ቅድስት ልደታ ማርያም ቤተ ክርስቲያን በውቢቷ ባሕር ዳር ዳግማዊ ምኒልክ ክፍለ ከተማ ውስጥ በሚገኝ እንደ ሊባኖስ ተራራ ባለ አንድ ኮረብታማ ቦታ ላይ ትገኛለች። ቤተ ክርስቲያኗ ሐምሌ 24 2000 ዓ ም ስትቆረቆር የሕንፃው የመሠረት ድንጋይ የተጣለው ደግሞ ነሐሴ 21 2003 ዓ ም ነው ነገር ግን ከብዙ ጊዜ ቆይታ በኋላ አሁን ለፍጻሜ የተቃረበው ሕንፃ ሥራው ዘጊቶ ሚያዝያ 19 ቀን 2007 ዓመተ ምህረት ተጀመረ። ሆኖም ግን እስከ አሁን ድረስ ታቦቷ ቆርቆሮ በቆርቆሮ ከተሰራ መቃረቢያ ውስጥ ትገኛለች። አሁን ካለው የአካባቢው ሕብረተሰብ የኑሮ ጫናና የግንባታ ቁሳቁስ ዋጋ መናር ጋር ተያይዞ የገጠመንን የገንዘብ እጥረት ለማቅለል እና ግንባታውን ፍጻሜ ለማድረስ በሶሻል ሚዲያ በኩል በሩቅም በቅርብም ያሉ የቤተ ክርስቲያን ልጆች ለድጋፍ ተደራ ተደራሽ ለማድረግ ታስቧል። ስለዚህ እርስዎ እንደ ቤተ ክርስቲያን ልጅነቶ አቅሞ የፈቀደውን በመለገስ ሕንፃ ቤተ ክርስቲያኑ አልቆ ውርጭና ሐሩር ከሚፈራረቅበት የቆርቆሮ በቆርቆሮ ቤት አውጥተን እመቤታችንን በአዲሱ ሕንፃ እንድናስገባት በቻሉት መጠን እንዲያግዙ፣ ይህ የእመቤታችን የቅድስት ልደታ ለማርያም የበረከት እጅ ተዘርግቷል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእናቱ በሰኔ ጎልጎታ ጸሎቷ በአንች ስም ቤተ ክርስቲያን ያሳነጸ የብር ንጹሕ ቦታ አዘጋጅልታለሁ፣ በመንግሥተ ሰማያትም ንጹሕ ማደሪያን እሰጠዋለሁ በማለት ቃል ኪዳን በገባላት መሰረት እኛም የዚህ ቃል ኪዳን ተካፋይ እንድንሆን እመቤታችን በበረከቷ አትለየን። የሰማይ አምላክ ያከናውንልናል እኛም ባሪያዎቹ ተነስተን እንሰራለን። ነህምያ ምዕራፍ ሁለት ቁጥር 20።